ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የሚያዚያ አራት 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ወደ ጦርነት ያስገባን የፕሪቶሪያው ስምምነት ሳይሆን የአብይ ወረራ ነው ሲል አርበኛ አስረስ ለአሶሼትድ ፕሬስ ገልጿል። አርበኛው ስለ ወቅታዊ አቋማቸውና ስለ አገዛዙ መዳከምን በቃለ መጠይቁ አንስተዋል። ዝርዝር መረጃ አለን። መከላከያና ፋኖ ውጊያ ላይ በመሆናቸው የአቃበ ህግ ምስክሮችን ዛሬ ማምጣት አልቻልኩም ሲል ፖሊስ ገልጿል። ፋኖ በውጊያ አስቀራቸው የተባሉት ምስክሮች ሰዎች በነመስከረም አብራ ላይ በሐሰት ሊመሰክሩ የነበሩ ናቸው ተብሏል። ስለ ዘመቻ አንድነት፣ ስለ ምክክር ኮሚሽኑ፣ ስለ እነበለጠ ሞላ ፋኖ ምላሽና ማብራሪያ ሰጥቷል። በደሴ ሰልፍ ተካሂዷል። ድብደባና ፈሳ እየተፈጸመ ነው። በአዲስ አበባ የተከፈተው ተኩስና ጀግኖቹ እየተዘከሩ ነው በስፋት ዳሰኗል። በላሳኖድ የተባለችን ከተማ ጎበኛለው ያሉት ጠቅላይ ሚኒስትር ጉዳይ እያነጋገረ ነው። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ትክክለኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ወደ ጦርነት ያስገባን የፕሪቶሪያው ስምምነት ሳይሆን የአብይ ወረራ ነው ሲል አርበኛ አስረስ ለአሶሽትድ ፕሬስ ገለጸ። ከዚህ ቀደም ጠበቃ ነበር፣ አሁን ደግሞ ከፍተኛ አቅም ያለውን የፋኖ ኃይል ከሚመሩት ውስጥ አንዱ ነው ይላል የዓለም አቀፉ ተጽዕኖ ፈጣሪ ሚዲያ አሶሽትድ ፕሬስ በዘገባው መግቢያ ላይ ስለ አርበኛ አስረስ ማረ በአሰፈረው ጽሁፍ። ሚዲያው ይሁን ጽሁፉ ያወጣው ከአርበኛው ጋር ወቅታዊ ጉዳይ ላይ ቃለመጠይቅ ባደረገበት አምዱ ነው። በአንጻሩ አብይ፣ ተመስገን ጥሩነህና ብርሃኑ ጁላ ደግሞ የአገሪቱን የደህንነት ተቋማት መሪዎች ሰብስበው ስለ ብርቱካን ተመስገን ዶክመንተሪና ስለ ቀነን ያዱኛ ሞት ይመክራሉ ፋኖ ከፍተኛ አመራሩ አስረስ ማረ ደግሞ ስለተዳከመው አገዛዝ ስለ ፋኖ ወቅታዊ አቅምና ቀጠናዊ ጉዳዮች ከኤፒ ጋር ቆይታ አድርገዋል አስረስ በዚህ ቃለ መጠይቁ የፋኖ ኃይሎች ከአገዛዙ ጋር ወደ ጦርነት የገቡት በፕሪቶሪያው ስምምነት ምክንያት ነው የሚለውን ሀሳብ ውድቅ አድርገዋል በአንጻሩ አማራ ከዚያም በፊት የሚፈጸሙበትን ግድያዎች በሰላማዊ ሰልፍ ጠይቋል ሆኖም ይህን ጥያቄውን ያልሰማው አገዛዝ ወረራ በመፈጸሙ ነው ጦርነቱ የተቀሰቀሰው ይላል ጦርነቱ የሚያደርጉበት ጊዜ አንስቶ ሺ የሚቆጠሩ ውጊያዎችን አድርገናል የሚለው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ፋኖ አስረስ ማረ 80 በመቶ የሚሆነውን የአማራ አካባቢ እንደተቆጣጠሩና በርካታ ያገዛዙ መሳሪያም በእጃቸው እንደገባ ይገልጻል። አሶሼትድ ፕሬስ በዘገባው ከአስረስ በተጨማሪ በአማራ ክልል ያሉ ነዋሪዎችን አናግሯል። ነዋሪዎቹ በክልሉ እየተካሄደ ባለው ጦርነት ምክንያትም መንቀሳቀስም ሆነ መስራት ከባድ እንደሆነባቸው ይናገራሉ። አክሌድ የተባለው በጦርነቱ ዙሪያ መረጃዎችን የሚያደራጀው ተቋምም ሰልፎ፣ ሚያዝያ ድረስ በመቶዎች የሚቆጠሩ አውደ ውጊያዎች በፋኖና በአገዛዙ ጦር መካከል ተካሂደዋል ማለቱን የኤፒ ዘገባ አመልክቷል። እስከ ኦገስት 2023 ድረስ ብቻ በ13 ከተሞች በአገዛዙ ጦርና ተባባሪዎቹ በርካታ ንጹሃን እንደተገደሉ ደግሞ የሰብአዊ መብት ተቋማትን ዋቢ አድርገው ዘግበዋል። ከመራዊ እስከ ብራቃት የተፈጸሙ ጭፍጨፋዎችም በዘገባው ተካተዋል። መከላከያ እና ፋኖ ውጊያ ላይ በመሆናቸው የአቃበ ህግ ምስክሮችን ዛሬ ማምጣት አልቻልኩም ሲል ፖሊስ ገለጸ። ከአማራ ክልል የጸጥታ መደፍረስ ጋር በተገናኘ በነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና ዶክተር ሲሳይ አውግቸው በሚጠራው የክስ መዝገብ በተጠረጠሩበት የሽብር ወንጀል አቃበ ህግ ከኦሮሞ አስተዳደር ዞን ጅሌ ጥሙጋ ወረዳ ያሉ ምስክሮችን ወደ ኮምቦልቻ ኤርፖርት በማጓጓዝ አዲስ አበባ ተቀብለው ሲያስመሰክር ቆይተዋል። ይሁን እንጂ በዛሬ ዕለት ከጅሌ ጥሙጋ የተነሱት ሰዓት የአቃቤ ህግ ምስክሮች ወደ ኮምቦልቻ ኤርፖርት ሲጓጓዙ መንገድ ላይ በፋኖና በመከላከያ መካከል በተደረገው ጦርነት ምክንያት ምስክሮቹ አዲስ አበባ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት በወቅቱ መድረስ አለመቻላቸውን ምስክሮቹን የሚያጓጉዘው ፌዴራል ፖሊስ ለፍርድ ቤቱ በደብዳቤ እንደገለጸ ተመላክቷል። ፋኖ ኃይሎቹና መከላከያው የት ቦታ ላይ ውጊያ ሲያደርጉ ጉዞው እንደተስተጓጎለ ግን አልተገለጸም። መዝገቡን የያዘው አቃቤ ህግ አቶ ናትናይል ስንታየው ስለ ጉዳዩ እንዲያስረዱ ተጠይቀው ምስክሮቹ በተጠርጣሪዎቹ ላይ እንዳይመ የሚመሰክሩ ሆን ተብሎ ነው ጦርነቱ የተካሄደው ሲሉ አስረድተዋል። ችሎቱ በበኩሉ ተጠርጣሪዎቹ ከሁለት ዓመት በላይ በእስር ላይ ስለቆዩ አቃቤ ህግ በሰበብ አስባቡ ምክንያት እየጠቀሰ ከዚህ በላይ መዘግየት የለበትም ብሎ እንዳሳሰበው ሚዲያዎችን ማምሻውን የደረሰው መረጃ ይጠቁመዋል። የምክክር ኮሚሽኑ ሰዎች ሀቅ ካላቸው መጥተውኛን ያናግሩን ሲል ፋኖ አበበ ፈንታው ተናገረ። በአራቱም የአማራ ግዛቶች ያሉ የፋኖ አደረጃጀቶች የአንድነት ዘመቻ አውጀው የአገዛዙን ጦር በጋራ ከገጠሙ ዛሬ አስራ አምስተኛ ቀናቸው ነው። ይህ ዘመቻ ላለፉት ሁለት ዓመታት በፋኖና በአገዛዙ መካከል የተካሄደውን ውጊያ አንድ ደረጃ ከፍ ያደረገና አራቱ የፋኖ አደረጃጀቶች ወደ አንድነት የሚያደርጉትን ጉዞ ያጠናከረም ነው። በዚህ ዘመቻም በርካታ ቀጠናዎች ከአገዛዙ እጅ ወጥተዋል። የብልጽግና ጦር መኮንኖች ተገድለዋል። ብልጽግናው መንደር በድንጋጤ ያራዱ ድሎች ተገኝተዋል። ታዲያ አማራን አንገት አስደፋለሁ አዲስ አበባን እንዳይረግጥ አደርጋለሁ ሲል የነበረው አማራን ከወለጋና ከሸዋ ሲያሳድድ የነበረው የብልጽግናው ኃይል አሁን ላይ የምክክር ኮሚሽን በሚል ድራማ መጥተዋል። ይህ የአብይን ስልጣን ማስቀጠያ ተቋምም ከሰሞኑ በባህር ዳር ከተማ የአጀንዳ ማሰባሰብ ስራ እየሰራው ነው ብለዋል። በዚህም ከአማራ ክልል ወረዳዎች ተወካዮችን ማሰባሰቡን እየገለጸ ነው። በዚህ ጉዳይ ላይም በዘመቻ ላይ የሚገኘው የፋኖ ኃይል ምላሽና ማብራሪያ ሰጥተዋል። የአማራ ፋ ፋኖ በወሎ የአማራ ፋኖ በወሎ ቤተ አማራ ቃል አቀባይ ፋኖ አበበ ፈንታው በምክክር ኮሚሽኑ ዙሪያ በሰጠው ማብራሪያ በምክክር ኮሚሽኑ ተሳታፊ የተባሉት ሰዎች የአማራን ሕዝብ ሲጨፈጭፉና ሲያስጨፈጭፉ የነበሩ ናቸው ብለዋል። እነዚህ ሰዎች የአማራ ሕዝብ እንዲያውቃቸው እንፈልጋለን ያለው አበበ አብዬ አማራን ሕዝብ በድሮን በከባድ መሳሪያ መሳሪያና ባለው ኃይል ሁሉ ከጨፈጨፈ በኋላ አቅም ሲያንሰው ወደ ምክክር ኮሚሽን መምጣቱን አንስተዋል። ሆኖም በዚህ ጉዳይ ላይ የምናጠፋው ጊዜ የለም፣ ስራችንን እንቀጥላለን። ሕዝባችን ላይ የተጋረጠው የህልውና አደጋ እንቀለብሳለን ሲል አብራርተዋል። የሚገርመው ነገር ሁላችንም መረጃ አለን፣ ሌሎቹ የህዝብ ግንኙነት ጓዶች የሚጠቅሱት ሆኖ እያለ በእኛ ቀጠና ለምሳሌ ወደዛ የምክክር መድረክ የሄዱት እዚህ ላይ ጠመንጃ አንግበው በርካታ ህዝባቸው ላይ ግፍ ሲፈጽሙ የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ የከረሙ ሰዎችን የምክክር ኮሚሽን ተብሎ ባህር ዳር ሄደው ፎቶቸውን የሚያየንበት ሁኔታ አለ ስለዚህ የሆነ ሆኖ ህዝባችን እንዲያውቃቸው ነገ በታሪክ ከመጠየቅ ወደ ኋላ ስለማይሉ እንዲያውቃቸው ነው እሱን ለማለት የፈለግነው እንጂ እኛን ምንም ማተር የሚያደርገን ነገር የለም በዚህ ጉዳይ በዋናነት ግን መታወቅ ያለበት ነገር አብይ አህመድ የአማራ ህዝብ ላይ ከክላሽ ጀምሮ በብሬን በስናይፐር በዲሽቃ በዙ ሀያ ሶስት በሞርተር በቢኤም በመድፍ በታንክ በጀት በሄሊኮፕተር እና በድሮን የሚችለውን ያክል ሁሉ የቢሊዮን ዶላር ፕሮጀክቶችን አጥፎ የአማራ ህዝብ ላይ ሲያዘንብ ከኖረ በኋላ ተተኳሹን ሲጨርስ፣ አቅሙን ሲጨርስ፣ በፋይናንስ ሲሽመደመድ፣ ባሰበው ልክ አይሄድለት ሲል፣ በአጠቃላይ ግን ሁሉን አቅሙን ከጨረሰ በኋላ ከልጅ እስከ አዋቂ እንደ ህዝብ ከጨፈጨፈን በኋላ የአማራን ህዝብ መልሶ ደግሞ በፈለገው አጋጣሚ ሁሉ በድርድር የሚሆን በሀገር ሽማግሌ የሚሆን በምክክር ኮሚሽን የሚሆን በምንም መንገድ ተመልሶ የሚያገኝበት እና አጀንዳ ከያሩ የሚጠልፍበት ሁኔታ የለም። ይሄ ትውልድ ያን ሁሉ የተሻገረ በአዴን ላይ ሲሰራ የኖረውን ነገር ሁሉ አይተን ተምረን ከሞኝ ደጃፍ ሞፈር ይቆረጣል የሚባለውን ጨዋታ ፉርሽ አድርገን የተነሳን የቁርጥ ቀን የአማራ ልጆች እንደመሆናችን መጠን በዚህ ምንም ወደኋላ የምንልበት ነገር የለም። በጥቅሉ ግን ፓርላማ በለው ምክር ቤት በለው መከላከያ በለው ፖሊስ ኮሚሽን በለው ምን በለው አገሪቱ ተቋም የላትም። ተቋም እንደሌላት አይተናል። አንዱ ለትግል ያስወጣንም ለህዝብ የሚቆረቆር ዜጎቿ በሰላም ወጥተው በሰላም የሚገቡበት ነባራዊ ሁኔታ ስለሌለ አማራው ደግሞ ከዛ በከፋ መንገድ የዘር ማጥፋትና የዘር ማጽዳት በዛ በሰው ህይወት ብቻ ሳይሆን ሁለንተናዊ በሚባል ደረጃ ጥቃት እየተፈጸመ ስለሆነ ይህንን ለመቀልበስ እንደ ህዝብ ህልውናውን ለማረጋገጥ እንደ መውጣታችን መጠን በምንም መንገድ ያን የአማራ ህዝብ ቀኑ ሲጨልምበት በግፍ ሲቀበር በግፍ ሲፈናቀል በግፍ ሲሳደድ በጅምላ ተውት ያላለ አካል ዛሬ እንዲያውም ደግሞ እንደነገርኩ ዘር ማጥፋቱ ላይ እየፈጸመ በየቀጠናው ጦር እየመራ እያዘመተ ከህፃን እስከ አዋቂ እየጨፈጨፈ የነበረ ሰው ባህር ዳር ምክክል ኮሚሽን ብሎ ይሄ ደግሞ ሁሉ አይተናል ስለዚህ በዚህ መንገድ የፋኖን ትግል የፋኖን የድል ግስጋሴ የድል ዋዜማ ሊገድበው አይችልም እነዚህ አካላቶች ግን ወንድ ከሆኑ ከፋኖ ወደጃፍ መምጣት ይችላል። ያኔ ሲጨፈጨፍ ህዝባችን ብቅ ብለው ተውት ያላሉት አካላቶች ዛሬ የአብይ አህመዱን ስርዓት ነፍስ ለመዝራት እና በአለም አቀፍ ደረጃም ጭምር ለማጭበርበር እና ለማምታታት የሚሄዱበትን ርቀት እጅግ አጥብቀን እናወግዘዋለን። ህዝባችንም ይወቀው በውስጥም በውጭም ያለው ሌሎች ኢትዮጵያውያኖችም እውነቱን እንዲያውቁት እንፈልጋለን፣ እውነቱን እንዲያውቁት እንፈልጋለን። ይሄ የምክክር ኮሚሽን፣ የሰላም ኮሚሽን ምናምን የሚባሉ አካላቶች ጀግና ከሆኑ በስራቸው የሚተማመኑ ከሆነ ሀቅ ካላቸው ፋኖ ወዳለበት ቀጠና መጥተው መነጋገር ይችላሉ። ሀቅ ስለሌላቸው የብልጽግና አካል ስለሆኑ የብልጽግናን ሀሳብ ስለተሸከሙ ዘር ማጥፋት እየተፈጸመበት ባለው በአማራ ህዝብ ላይ እየቀለዱ ስለሆነ ወደ እኛ ደጃፍ አይመጡም። ጀግና ከሆኑ ሀቅ ካላቸው ከዋርካው ምሬ ወዳጁ ከኢንጂነር ደሳለኝ ሲያሽብሸዋ ከአርበኛ ዘመነ ካሴ ከአርበኛ ሀርቴ ወሌ ከነዚህና መሰል የፋኑ አመራሮች በር ሂደው መቆም ይችላሉ እውነት ካላቸው ፋኖ አበባ አክሎም እነ በለጠ ሞላ በአማራ ስም ስለ ምክክር ማውራት እንደማይችሉም አንስቷል። አክሎም አብን እንደ ድርጅት መፍረሱን ራሳቸው ባለቤቶቹ ነግረውናል ብሏል። በብርጋዴል ጄኔራል ተፈራ ማሞ ላይም እየተደረገ ያለውን የማዋከብ ስራ እንቃወማለን ብለዋል። ሆኑን አይታችሁ ከሆነ በጣም በርካታ አጀንዳዎችን ከአጀንዳ ላይ አጀንዳዎችን እየጨማመሩ ብዙ ነገር እያደረጉ እያየን እየተመለከትን ነው። አጠቃላይ የብልጽግና ቡድን አብን ያልከው አብን የሚባለው ፓርቲ የለም፣ ፈርሷል። ባለቤቶቹ ፈርሷል ብለዋል። የአብን ባለቤቶች እነ ክርስቲያን ታደለ ጸጋዬ፣ እነ ዘሪሁን ገሰሰ፣ እነ ዶክተር ቴድሮስ አለማርያም፣ እነ ዶክተር ደሳለኝ ጫኔ ናቸው። ሆዳሞቹማ አብይ አህመድን ጫማ እየጠረጉት ጧት ጧት እንደ ቤተ ክርስቲያን ሁሉ እየተሳለሙት ነው ያሉት አብረውት። ስለዚህ እነዚህ አካላቶች የአማራ ህዝቡ ወኪል አደለም። አምላካቸውን አብይ አህመድን ያምልኩ፣ አምላካቸውን ሆዳቸውን ያምልኩ። እንደነዚህ አካላት ፋኖ በሚንቀሳቀስበት አካባቢ ቢንቀሳቀሱ ጥሩ ትምህርት እንሰጣቸው ነበር። ግን እዛው ከአንድ ከተማ ወይ ባህር ዳር ሊችሉ ባህር ዳርም አይችሉ፣ የሚታወቅ ነው ወይ የጎጃም ፋኖ አማራ ፋኖ በጎጃም በማያውቀው በጥልቅ ሚስጥር ነው የሚመጡት በሄሊኮፍተር በበርካታ ጦር መሳሪያ ብረት ለበስ ታጅቦ እንኳን መግባት የሚችሉበት ሁኔታ የለም። ስለዚህ እዛው አዲስ አበባ የተቀመጠ ሀይል ሆዱን ያምልክ፣ አብይ አህመድን ያምልክ። አብንም ይሁን አብኖች በአማራ ህዝብ ጉዳይ አይመለከታቸውም። ከአብኖች ጋር በተያያዘ እኛ ስለ አማራ ህዝብ መናገር እንችላለን። በአማራ ህዝብ ጉዳይ አያገባቸውም፣ አማራም አይደሉም። አማራነት በመውለድ በደንብ ብቻ አይደለም በስነም በምግባር በመርህ ነው በድርጊት ነው። ስለዚህ ሲያወሩ የነበረው መኪና እስከሚያገኙ ቤት እስከሚሰጣቸው ቤት እስከሚያገኙ ስርቆት የሚሰርቁበት ቦታ ላይ እስከሚገቡ ነበር እንጂ የአማራ ህዝብ በርካታ ሁለንተናዊ ጭፍጨፋ አሳስቧቸው እንዳልነበረ የተረዳንበት ሁኔታ ነው ያለው። የሆነ ሆኖ ግን አጠቃላይ የአብይ አህመዱ የብልጽግና ስርአት በጣም እንደተንኮታኮተና የአማራ ፋኖም በትክክለኛ መስመር ላይ እንዳለ ያየንበት ሰሞን ነው። ሰሞኑን ጄኔራል ተፈራ ማሞ ላይ የምናየው ዘመቻ አለ፣ እያየን ያለ ነው ዘመቻ አለ። በጣም በሚያሳፍር ሁኔታ ምንም የማያውቁ በጣም ቴሌቪዥን እንኳን የሌለበት አካባቢ ጭምር ምንም መረጃ የሌላቸውን ህጻናቶች ትላንትና በአማራ ህዝብ ህልውና በአማራ ህዝብ እርስቶች በአማራ ህዝብ በብዙ ጥያቄዎቹ የተዋደቀ በአማራነቱ ሕክምና ጭምር የተከለከለን ጀግና አሳልፎ አዋክቦ እንደ ብርጋዴር ጄኔራል አሳምነው ጽጌ ለመብላት ሁሉ የተሄደበት ርቀት እጅግ በጣም እናወግዘዋለን። እኛ እንደ አማራ ፋኖ በወሎ ቤት አማራ አጠቃላይ ሁሉም ራሳቸው የሚገልጹት ሆኖ እጅግ የምናወግዘው እንደ ብርጋዴር ጄኔራል አሳምነው ጽጌ ካለፈ በኋላ መቃብሩ ላይ ሆነን የምናዝንበት የምንፎክርበት ነገር የለም። ምንም በርካታ ስራዎችን የጀግና ስራዎችን ሰርቶ በመንፈሱ ቢያታገለን ብርጋዴር ጄኔራል አሳምነው ጽጌ በብርጋዴር ጄኔራል ተፈራ ማሞና በሌሎች የአማራ ጀግኖች ግን የእኔ ትውልድ አይደግሞም። የቱንም ያንክል የቱንም ያክል ግንጫችሁ የአማራ ፋኖውን ይህን ትውልድ ድል ከማድረግ የአማራን ህዝብ ከማሻገር ኢትዮጵያን እንደ ሀገር ከማስቀጠል የሚያግደን አንዳችም አካል የለምና ይበንድ እንዳለ። በወሎ ዩኒቨርሲቲ ደሴ ካምፓስ የምግብ ጥራት ተጓድሏል በሚል ምክንያት ዛሬ ጠዋት ተማሪዎች ሰላማዊ ሰልፍ አድርገዋል። ሆኖም ሰልፉን ተከትሎ በርካታ ተማሪዎች እንደተደበደቡና ጉዳት እንደደረሰባቸው ሮሃ ከደሴ ምንጮቿ ሰምታለች። ተማሪዎቹ በሰልፉ ላይ እየራበን አንማርም ሲሉም ተደምጠዋል። በደሴ ከተማም ከፍተኛ ውጥረት መፈጠሩን ነው የሰማ ነው።

በሌላ በኩል ደግሞ የዛሬ ዓመት ሚያዝያ 3 2016 ዓ ም ፋኖ ናሁሰናይ አንዳርጌና ጓዶቹ ከአማራ ምድር ጎንደር በመነሳት በአዲስ አበባ ሚሊኒየም አዳራሽ አካባቢ ጥቃት በመክፈት አገዛዙን ድንጋጤ ውስጥ ያስገባ ኦፕሬሽን የሰሩበት ዕለት በመሆኑ እየተዘከረ ይገኛል። በላስ አኖድ የተባለችን ከተማ እጎበኛለሁ አሉት ጠቅላይ ሚኒስትር ጉዳይ እያነጋገረ ነው። የሶማሊያ ጠቅላይ ሚኒስትር አብዲ ባሬ በላስ አኖድ የተባለችው ከተማ ላይ ጉብኝት ለማድረግ ያቀዱት ዛሬ ቅዳሜ ነው። ከዚህ አስቀድሞ ከፍተኛ የሶማሊያ ፌዴራል መንግስት ባለስልጣናት ትናንት ላስ አኖድ ከተማ ገብተዋል። ጠቅላይ ሚኒስትሩ ዛሬ በስፍራው ደርሰው በአካባቢው በተገነቡ የተለያዩ የልማት ፕሮጀክቶችን እንደሚመርቁ ተገልጿል። ላስ አኖድ በኤስኤስሲ ካቱም ግዛት ውስጥ የምትገኝ ከተማ ስትሆን ይህቺ ግዛት ከሁለት አመት በፊት በተደ ረጋመጽ የሶማሊላንድ ኃይሎችን ማስወጣቱ ይታወሳል። ግዛቱ ከዚያ በኋላ ከፌዴራል መንግስቱ ጋር ለመጠቃለል እንደሚፈልግ መግለጹና ከሶማሊላንድ ጋር መለያየቱን ማወጁም አይዘነጋም። የሶማሊያ ፌዴራል መንግስት ጠቅላይ ሚኒስትር ነገ የዚህ ግዛት ዋና ከተማ ወደ ሆነችው ላሳኖድ ለመጓዝ ዝግጅታቸውን ባጠናቀቁበት ወቅት የሶማሊላንድ መንግስት መግለጫ አውጥቷል። ትናንት ባወጣው መግለጫም የጠቅላይ ሚኒስትሩን ጉብኝት ተቃውሟል። የሶማሊላንድን ሉዓላዊነትና አንድነት የሚጥስ ጉብኝት ነው ያለው መግለጫው እንዲህ አይነቱ ጉብኝት ለአካባቢው ሰላምና